ሰላም ጤና ይስጥልኝ። እንደምንቆያችሁ ዳድማጮቻችን የፋስት ስፖርት ቲዩብ ነው። በአርሰናል ቤት የተሰሙ ወቅታዊ መረጃዎችን ይዤላችሁ ቀርብ ያለው። በተለይ ከተጫዋቾች ጉዳት ጋር በተያያዘ በአርሰናል ቤት በርካታ መረጃዎች እየወጡ ነው። ዋና ዋና ዜናዎችን አንድ በአንድ እንመለከታለን። አብራችሁን ቆዩ። በቅድሚያ የገብሪኤል ማጋሌሽን የጉዳት ሁኔታ እንመልከት። እንግዲህ ይህ ብራዚላዊ የአርሰናል ድንቅ ተጫዋች የሆነው ጋብሪኤል ማጋሌሽ በዚህ ሳምንት ሀገሩ ብራዚል ከሴኔጋል ባደረገችው የወዳጅነት ጨዋታ ጉዳት አስተናግዶ ከሜዳ ተቀይሮ ወጥቷል። እንግዲህ ይህ የወዳጅነት ጨዋታ የተደረገው በኤሜሬትስ ስታዲየም ነበረ፣ በእንግሊዝ ማለት ነው። እንግዲህ በቋሚነት ተሰልፎ ድንቅ እንቅስቃሴ እያሳየ በነበረበት ወቅት እንግዲህ ባጋጠመው የብሽሽቱ ጉዳት ከሜዳ ተቀይሯል። በዚህም መሰረት እንግዲህ አሁን በተሰማ ዜና ጋብርኤል ማጋሌሽ ከአራት እስከ ስድስት ሳምንት ከሜዳ እንደሚርቅ ነው የተገለጸው። በዚህም መሰረት አርሰናል በቀጣይ የሚያደርጋቸው አራት እና አምስት ወሳኝ ጨዋታዎች ያመልጡታል። በዚህም መሰረት አርሰናል ከቶትንሃም በሚያደርገው የደርቢ ጨዋታ ላይ አይሰለፍም። እንደዚሁም በሻምፒየንስ ሊግ ከባየር ሙኒክ በሚደረገው ጨዋታ እንደዚሁ ይህ ጨዋታ ያመልጠዋል። ከቼልሲ ጋር በሚደረገው የለንደን ደርቢም ጨዋታ እንደዚሁ ጋብርኤል ማጋሌሽ አይሰለፍም። እንደዚሁም ከብሬንትፎርድ ጋር በሚደረገውም የፕሪሚየር ሊግ ጨዋታ ላይ ማጋሌሽ ለአርሰናል ግልጋሎት እንደማይሰጥ ተነግሯል። እንግዲህ የብሽሽት ጉዳቱ ከ6 እስከ 6 ሳምንት እንደሚቆይበት ነው የተገለጸ እየተገለጸ የሚገኘውና ምናልባትም የገብርኤል ማጋሌሽ መጎዳት ለአርሰናል ትልቅ ትልቅ ራስ ምታት ነው ብሎ መናገር ይቻላል። እንግዲህ ጋብርኤል ማጋሌሽ እጅግ አስደናቂ ተጫዋች ነው። በተለይ ያለው ሞራል፣ የቡድን ሞራሉ ይሄ ለተጫዋቾችን በማነሳሳት ሙሉ የአርሰናል ተጫዋቾች በሙሉ አቅማቸው እንዲጫወቱ በማድረግ የሚጫወተው ሚና እጅግ ከፍተኛ ነው። ስለዚህ የዚህ ልጅ አለመኖር ለአርሰናል እንግዲህ ጉዳት እንደሚኖረው ምንም ጥርጥር የለውም። ነገር ግን እንግዲህ አሰልጣኝ አርቴታ ሌሎች አማራጮችን ያያሉ ተብሎ ይጠበቃልና አሁን ላይ በዚህ ሳምንት ከተሰሙ ትልልቅ ዜናዎች መካከል እንግዲህ የጋብሪኤል ማጋሌሽ መጎዳት ትልቁ ዜና ነው ብሎ መናገር ይቻላል። እንግዲህ ከአራት እስከ ስድስት ሳምንት ከሜዳ እንደሚርቅ ነው የተገለጸው። ሌላው የኖኒ ማዱዌኬን ጉዳይ እንመልከት። እንግዲህ ለበርካታ ሳምንታትና ወራት እንግዲህ ከሜዳ ርቆ የነበረው ኖኒ ማዱዌኬ አሁን ልምምድ መጀመሩ ነው የተገለጸው። እንግዲህ ኖኒ ማዱዌኬ አርሰናል ከቼልሲ በ52 ሚሊዮን ፓውንድ አስፈርሞት እንደዚሁም ለአርሰናል በተሰለፈባቸው የመጀመሪያዎቹ ስድስት ጨዋታዎች አካባቢ ድንቅ እንቅስቃሴ ሲያሳይ እንደነበር ተመልክተነዋል። ነገር ግን እንግዲህ ጉዳት አጋጥሞት ከዛ በኋላ ባሉት በርካታ ጨዋታዎች ላይ ለአርሰናል ግልጋሎት እየሰጥ አይደለም። አሁን ግን እንግዲህ በተሰማ ሰበር ዜና ማዱዌኬ እንግዲህ ወደ ልምምድ መመለሱና አርሰናል በቀጣይ በሚያደርጋቸው ጨዋታዎች ላይ ሊሰለፍ እንደሚችል ነው የተገለጸው። እንግዲህ ከዚህ በኋላ በሚደረገው ምናልባትም በሻምፒየንስ ሊግ አርሰናል ከባየር ሙኒክ በሚያደርገው ጨዋታ ኖሆኔ ማዱዌኬ የሚሰለፍበት እድል እንዳለ ነው የተገለጸው። እንደዚሁም አርሰናል በመጪው ሳምንት ከቶትናሃም በሚያደርገው የሰሜን ለንደን ደርቢ ጨዋታ ላይ እንደዚሁ ተቀይሮ የመግባት እድል እንዳለው ነው የተገለጸው። እንግዲህ ኖሆኔ ማዱዌኬ አርሰናልን ከተቀላቀለ በኋላ ያሳየው ፐርፎርማንስ አስደናቂ ነበረ። በእንግሊዝ ብሔራዊ ቡድንም እንደዚሁ ድንቅ እንቅስቃሴን ሲያሳይ ተመልክተኗል። በቼልሲ ቤትም የነበረው ፐርፎርማንስ የሚዘነጋ አይደለም። በተለይ በፈጣን ሁኔታ ድሪብል በማድረግ እንግዲህ ኖሆኔ ማዱዌኬ ትልቅ ተጫዋች ነው ብሎ መናገር ይቻላል እና እንግዲህ አሁን ላይ ወደ ልምምድ ተመልሶ አርሰናል በሚያደርጋቸው ቀጣይ ጨዋታዎች እንደሚሰለፍ ነው የተገለጸው። ይህም ለአርሰናል ደጋፊዎች ትልቅ እረፍት የሚሰጥ ዜና ነው ብሎ መናገር ይቻላል። እንግዲህ ኖኖ ማዱዌኬ ለቼልሲ ባደረጋቸው ዘጠና ሁለት ጨዋታዎች እንግዲህ 20 ጎል ማስቆጠር ችሏል። እንደዚሁም ዘጠኝ ለኳስ የሚሆኑ አሲስቶችን አድርጓል እና ለዚሁም አርሰናልን ከተቀላቀለ በኋላ እንግዲህ ጎል አስቆጥሯል፣ አሲስት በማድረግ ድሪብል በማድረግ በፈጣን የማጥቃት አጫዋትን በመከተል እንግዲህ ማዱዌኬ በአርሰናል ቤት እየተወደደ የመጣ ተጫዋች ነበር እና ጉዳት አጋጥሞት እንግዲህ በርካታ ጨዋታዎች ያመለጡት ቢሆንም፣ አሁን ግን እንግዲህ አገግሞ በጥሩ ሁኔታ ልምምድ እየሰራ እንደሚገኝ ነው የተገለጸው። ሌላው የሪካርዶ ካላፊዮሪን ጉዳይ እንመልከት። እንግዲህ ሪካርዶ ካላፊዮሪ ከአርሰናል ድንቅ ተከላካዮች መካከል አንዱ ነው። በዚህ ሳምንት ለጣሪያን ብሔራዊ ቡድን ተጠርቶ እንግዲህ ልምምድ እያደረገ በነበረበት ሰዓት ላይ እንግዲህ ጉዳት ማስተናገዱ ይታወቃል። በርካታ ሚዲያዎች ለበርካታ ሳምንታት ከሜዳ ይርቃል የሚሉ መላምቶች ነበሩ። ነገር ግን አሁን በተሰማው ዜና የሪካርዶ ካላፊዮሪ የጉዳት ሁኔታ አሳሳቢ አይደለም። ስለዚህ አርሰናል በመጪው ሳምንት ከቶ ከቱትናም ጋር በሚደረገው የሰሜን ለንደን ደርቢ ጨዋታ ላይ እንደሚሰለፍ ነው የተረጋገጠው። እንግዲህ ይህ አስደናቂ ተጫዋች መጎዳቱን ተከትሎ ምናልባትም ሁለት ሳምንት ሶስት ሳምንት ከሜዳ ሊርቅ ይችላል የሚሉ በርካታ ዘገባዎች ነበሩ። ነገር ግን አሁን እንግዲህ ከታማኝ ምንጭ በደረሰን መረጃ መሰረት ሪካርዶ ካላፊዮሪ በሙሉ ሁኔታ ጤንነት ላይ ይገኛል። አርሰናል በሚያደርጋቸው እያንዳንዱ ጨዋታዎች ላይ እንደሚሰለፍ ነው የተገለጸው። ሌላው የቪክቶር የኮሬሽን ጉዳት እንመልከት። እንግዲህ ቪክቶር ኮሬሽ መጠነኛ የጡንቻ መሸማቀቅ እንዳጋጠመው ይታወቃል። ነገር ግን አሁንም እሱም ቢሆን ሙሉ ለሙሉ ካለበት የጡንቻ ሕመም አገግሞ አርሰናል በመጪዎቹ ቀናት ለቶትናሃም ከቶትንሃም በሚያደርገው የሰሜን የሰሜን ደርቢ ጨዋታ ላይ እንደሚደርስ ነው የተረጋገጠው። እንግዲህ ቪክቶሪ ኮሬሽ አርሰናል ከበርንሌ ባደረጉት ጨዋታ ላይ አርሰናል ይህን ጨዋታ ሁለት ለ ማሸነፉ ይታወሳል። እንግዲህ አንዱ አንጎል ያስቆጠረው ቪክቶሪ ኮሬሽ ነበረ። ነገር ግን ተቀይሮ ባጋጠመው መጠነኛ የጡንቻ መሸማቅ እንግዲህ ከሜዳ ተቀይሮ መውጣቱን እናስታውሳለን። ከዛ በኋላ አርሰናል ከስላግ ፕራ ጋር ባደረገው የሻምፒየንስ ሊግ ጨዋታ ላይ አልተሰለፈ በዚህ ጨዋታ እንግዲህ አርሰናል ከሜዳ ውጪ ስላቫ ብራግን ሶስት ለዜሮ ማሸነፉ ይታወቃል። በዚህም ጨዋታ ላይ እንግዲህ ቪክቶሪ ኩሬሽ አልተሰለፈም ነበረ። ነገር ግን አሁን በተሰማው ዜና እንግዲህ ካለበት ጉዳት አገግሞ አርሰናል በቀጣይ በሚያደርጋቸው ጨዋታዎች ላይ እንደሚሰለፍ ተረጋግጧል። ሌላው የካይ ሃቨርትዝን ሁኔታ እንመልከት። እንግዲህ ካይ ሃቨርትዝ ለሶስት ተሯት ያህል ከሜዳ መራቁ ይታወቃል። አሁን ላይ ግን ካይ ሃቨርትዝን በተመለከተ መልካም የሚባል ዜና ተሰምቷል። እያገገመ እንደሆነና በቀጣዮቹ ሳምንታት ወደ ልምምድ የሚመለስበት እድል እንዳለ ነው የተገለጸው። እንግዲህ ከሀቨርትዝ ያጋጠመው ጉዳት ከፍተኛ ነበረ። ሶስት ወራት ያህል እንግዲህ ለአርሰናል መሰለፍ አልቻለም ነበር። በዛውም መጠነኛ ቀዶ ጥገና እንደተደረገለት ይታወቃል። ነገር ግን አሁን ላይ እንግዲህ ካለበት የጉዳት ሁኔታ አገግሞ በቀጣዮቹ ሳምንታት ወደ ልምምድ ተመልሶ ለአርሰናል እንግዲህ የሚሰለፍበት እድል እንዳለ ነው የተገለጸው ይህም አርሰናል መልካም ዜና ነው ብሎ መናገር ይቻላል። እንግዲህ በርካታ የአርሰናል ተጫዋቾች እንግዲህ ከነበሩበት የጉዳት ሁኔታ እያገገሙ እንደሆነ ነው እንግዲህ መረጃዎች የሚያሳዩት። ኖኔ ማዱዌኬ፣ ቪክቶር ዮኬሬሽ እንደዚሁ ሪካርዶ ካላፊዮሪም እንደዚሁ የሚመለሱበት እድል ተፈጥሯል እና ይሄ ለአርሰናል ትልቅ ትልቅ መልካም ዜና ነው ብሎ መናገር ይቻላል። ምናልባት ትልቅ አሳሳቢ ነገር ነው ሊባል የሚችለው የገብርኤል ማጋሌሽ ጉዳት ነው። እንግዲህ ከ4 እስከ 6 ሳምንታት የሚያመልጡት በመሆኑ ይሄ እንግዲህ ለአርሰናል ትልቅ ትልቅ መጥፎ ዜና ነው ብሎ መናገር ይቻላል። ምናልባትም የተለየ ሁኔታም ሊፈጠር የሚችልበት እድል አለ። እንግዲህ ተጫዋቾች ለበርካታ ሳምንታትና ወራት ከሜዳ ይርቃሉ ተብሎ ዜና ቢነገርም አንዳንዴ ሰርፕራይዝ በሆነ ሁኔታ የሚመለሱበት ሁኔታም አለ። ምናልባት ጋብርኤል ማጋሌሽ በአንድና በሁለት ሳምንታት ውስጥም ሊመለስ ይችላልና አይታወቅም። እንደ ምሳሌ ለምሳሌ ካይ ሀቨርትዝ ይሄን አመት ሙሉ ላይሰለፍ ይችላል የሚሉ መላምቶች ነበሩ። ነገር ግን አሁን በጥሩ ሁኔታ ተደጋግሞ በቀጣዮቹ ሳምንታት ሊመለስበት የሚችል እድል እንዳለ ሲታወስ፣ የጋብርኤል ማጋሌሽ ሁኔታ እንግዲህ በቀጣዮቹ ቀናት የሚታወቅ ይሆናል። እንግዲህ አርሰናል በሁሉም ውድድሮች ላይ አስገራሚ እንቅስቃሴ እያደረገ ያለ ቲም ነው። በእንግሊዝ ፕሪሚየር ሊግ መሪ ነው። 26 ነጥብ በመያዝ አንደኛ ደረጃ ላይ ይገኛል። እንግዲህ ተፎካካሪው ማንቸስተር ሲቲ በአራት ነጥብ ይበልጠዋል። ማንቸስተር ሲቲ 22 ነጥብ ይዞ እንግዲህ አርሰናልን እግር በእግር እየተከተለ ይገኛል። እንደዚሁም አርሰናል በ በሻምፒየንስ ሊግ እንደዚሁ አስደናቂ ግስጋሴን እያሳየ የሚገኝ ክለብ ነው። በአራት ጨዋታ 12 ነጥብ በማግኘት በሻምፒየንስ ሊግ እንግዲህ አንድም ሳይሸነፍ ሁለተኛ ደረጃ ላይ ይገኛል። እንግዲህ በነጥብ ብቻ ነው ባየር ሙኒክ በነጥብ ሳይሆን በ ጎል ክፍያ ተበልጦ ነው እንግዲህ ሁለተኛ ደረጃ ላይ የሚገኘው። ስለዚህ እነዚህ ተጫዋቾች መመለሳቸው አርሰናል እንግዲህ በሁሉም ትልቅ ትልቁ ውድድሮች ላይ ለሚያደርገው የዋንጫ ፉክክር ጉልህ አስተዋጽኦ ያደርጋሉ ተብሎ ይጠበቃል። እንግዲህ አርሰናል በቀጣይ ያሉት አራት ጨዋታዎችን ስንመለከት፣ በቀጣይ እሁድ በለንደን ደርቢ አርሰናል ከቶትንሃም የሚፋለም ይሆናል። ጨዋታው የሚደረገው በኤሚሬትስ ስታዲየም ነው። እንደዚሁም አርሰናል እንደዚሁ በሜዳው ከባየር ሙኒክ ጋር ይፋለማል፣ በአውሮፓ ሻምፒየንስ ሊግ ማለት ነው። እንግዲህ አሁን ላይ ባየር ሙኒክ ትልቅ ትልቅ ትልቅ ለውጥ ላይ የሚገኝ ክለብ ነው። የቡንደስሊጋን የሚመራ ክለብ ነው። እንደዚሁም የአውሮፓ ሻምፒየንስ ሊግን እንደዚሁ በቀዳሚነት ይመራል። አርሰናልን በጎል ክፍያ በልጦ አንደኛ ደረጃ ላይ የተቀመጠ ክለብ ነው። ስለዚህ አርሰናል ከዚህም ክለብ ጋር የሚያደርገውም ጨዋታ ይጠበቃል። እንደዚሁም በስታምፎርድ ብሪጅ አርሰናል ከቼልሲ ጋር ይፋለማል። እንደዚሁም በቀጣይ አርሰናል በፕሪሚየር ሊጉ በራሱ ስታዲየም ብሬንትፎርድን ያስተናግዳል። እና እንግዲህ አርሰናል ያሉትን አራት ጨዋታዎችን ስንመለከት እጅግ ከባባድ ናቸው። ስለዚህ ምናልባትም የተጫዋቾቹ መመለስ የነ ማዱዌኬ የነ ዮኮሬሽ የነ ካላፊዮሪ መመለስ አርሰናል እነዚህ ጨዋታዎች ላይ መልካም የሚባል ውጤት እንዲያስመዘግብ ትልቅ ሚና ይጫወታሉ ተብሎ ይጠበቃልና እንግዲህ አርሰናል በቀጣይ በሚኖሩ እነዚህ በጠቀስናቸው ወሳኝ ጨዋታዎች ላይ ምን ውጤት ያሳየናል የሚለውን ጉዳይ አብረን የምንመለከት ይሆናል። ሌሎች አርሰናልን የተመለከቱ መረጃዎች ሲኖሩ እንግዲህ የማቀርብላቸው ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ